ማህሌትን እንደምንም ብላ ሚስጥሩን አስወጣቻት። ሰላም፣ እንዴት ናችሁ? ውድና የተከበራችሁ የዘራ ሙካዴ ቤቱ ተከታይ ሁሉ ሰላም ሁሉ መልካም ሁላ ሸይና ቅን ገላ ሐምዱሊላህ። ወዶቻ ቪዲዮ ላይክ፣ ሸር፣ ሰብስክራይብ በማድረግ ጀምሩት ታበረታቱኝ። ሰላም ታበረታቱ ይከልፖ አመሰግናለሁ። ሀሳብ አስተያየታቸውን ኮሜንት ላይ ያስቀምጡልኝ። ኤፍራታ እንግዲህ የመድብልን መልእክት ተቀብላ እንዴት እንዳወጠጣቻ ታያቸኋል ብር ነው ነው። መኒ መኒ መኒ መኒ። ኤፍራታ ከመድብል ብር ተቀበላለች። ተመድብል ለምድ ተቀበለችው ብር ከማህሌት ሚስጥር ታመጣ ነው። ማህሌት ደግሞ ከእነሱ ሚስጥር አምጪልኝ ስትላት እሺ፣ ግን ክፈለች፣ ክፈለው። እኔ መረጃና ማስረጃ ዱብ ነው ማረግላችሁ እንዴት? ሁለት ጨዋታ እንዲሰጭ ጫወታል። ከዚያም እነዚህም ለሚነግሯት ታስከፍላለች። ላስ ሁለቱን ሚስጥር ታውቃለች፣ ግን ለሁለቱ ሚስጥር ታስከፍላለች። ከዛ ነገሯን ታያይዛለች ማለት ነው። አሁን ለማህሌት ተነገረቻት፣ ነብርኩ ቤት ምን እንደተፈጠረ ማህሌትም አገኘች። ከዛ ለነሱም ደግሞ እሷም ተወራውን ደግሞ ለነሱ አሁን ይሄን እንዳትናገሪ ብላታለች። ይሄን ኖሪ ከሰማ ዝና ደምሽን ምጠጣ ብሎኛል፣ በጣም ነው ይገለኛል ብላታለች፣ ግን ገና እሷ አግሯ ሲወጣላት ነው መድብል እንደዚህ እንደዚህ ብላይ ተናገረችው ማለት ነው። እና ወይ ወይ ወይ ሰው እናመሉ መሉ ወይ ሰው እና መሉ አምጪ። ከዚያ ሄደሽ እንደዚህ ስትላት እሽ፣ ግን ከፋ ያለቻት እንዲህ ዘና ያከፍልሻል ችግር የለም ስላት፣ እሽ ግን ቅንትን መጀመሪያ ቃብድ አስፈልገኝ ያላለች ለዚህ መክፈል አለባቸው። እና ውዶች እንግዲህ ሞገስም እንደምታዩት በጣም አዝኗል። ሉላማ አንተ ምን ታደረግ መችስ አንተ ከአቅመህ በላይ ስለሆነ ነው አለችው እሱ ደግሞ ይሄ ብሩክ ይሄ ማነው ሞገስ ደግሞ እኔ ብሆን እስታሁን ብሩኬ አለሙን ነበር ዳሶ የሚያገኘኝ እኔ ግን በቃ ምንም ማድረግ አልቻልኩም በቃ በጣም በቃ አግኝቸው እንኳን አንድ ጊዜ አግኝቸው ይቅር ቢያልኩት አለ ማለት ነው። በዛ አጋጣሚ አንዳንድ ነገሮች ወደ ራሳችንን ስንመልሳቸው የምንወዳቸውን ሰዎች ቅርታ መጠየቅ እንዳለብን ው እኔም እኔም አላደርግም ግን ማድረግ አለብን። የምንወዳቸውን ሰዎች ነገ ተነጎዳ ብለን ቀና ለመስጠት የምንወዳቸውን እንወዳቸዋለን ማለት ነው ያው አሁን ሲጠፋ ምንድነው ልዳ ማናጅራት በስተኋላ ይባላል። አሁን ሲጠፋ ለድ እንደውም ከመጀመሪያ አካባቢ ቤቱ አልተሸጠም፣ ልጅቱን አሳክመ ሲባል በጣም ተናዶ ነበር። እንዴት እኔ እንዴት እንድታድግለት እኔን በቃሌ ከደይ ነው ማለት ነው፣ ለምን አልነገረኝም ሲል ነበር። በእርግጥ ነቱ ነው ያስብላለን ምክንያቱም እሱ አንድ ነጥብ አምስት ጎድ ላይ ሲለው መኪናውን ሽጦ ነው የሰጠው፣ እና ያንን ለምን አልነገረኝም ብሎ ጓ ብሎ ነበር ሞገስ። አሁን ግን ሁሉንም ትቶ የእሱን መገኘት ብቻ ነው እየጠበቁ ያሉት። ያው ዝና ይሄ መድብልም ዳጣን እና እሱን ጠርቶ ያለውን ነገር ነገራቸው። በጣም ከባድ ሰው ጋር እንዴት ተገናኘ? በይህ ነገራቸው እና ሉላ እንደዚያ ሲላ ሉላ አይተምንም ማረግ አትችልም እሱ እሱ በቀን እነዚህ ተነዚና እነዚና ጓደኞች ጋር ነው የሚሆነው። በቃ አሁን ምርጥ መረጃ ነው ውሎ ላይ ሰጠችው። ሉ ላይ ሰጠችውን መረጃ ሞገስ ለመድብል መንገድ ነው። በቃ አሁን ምርጥ በቃ ሁሉም ነገር ነው የሚስተካከለው። ብሩክም ይገኛል። እነ ሞገስ እና ሉላን በነፃነት ይኖራሉ። ለምን ታላቸው ማለት ነው። አሁን መድብል እየተከታተለ የሚኖር ያለው ማንን ነው? ይሄንን ዝናን ነው። ዝና በጣም የፈራው ለዛ ነው። እሱን ተተከታተለ። ሁለተኛ ደግሞ ያኛው ሰው ብር፣ ለብሩክ ያስገባለትን ሰው ተተከታተለ ለህግ መቅረብ ይቻላል። ህግ ወጥ ስራ ነው የሚሰሩት። ስለዚህ ሁለቱም ተይዘው ወደ እስር ቤት ሉላና ሞገስም ትዳራቸውን ፏፈከሽ ብለው ያው እሷ ፍርድ ቤት ስለቀረበች ከዚህ ነገር የምትፋታበትን እነሱ ሁለቱ ትዳራቸውን ፏፈከሽ ብለው ይኖራሉ። ሞገስም ሁር ይሆናል ይፈታል ማለት ነው። የብሩ ጉዳይ እንዴት ይሆናል? ያ እንግዲህ አብረን የምናይ ይሆናል። ምክንያቱም እንደምንም ብለው ሰርተው ያምጡት ብራቸው ብራቸው ነው። ብሩኬ ደግሞ ያንን ማድረግ አልነበረበትም ማለት ነው። መቀበልም አልነበረበትም ሲጀመር። ግን ላይ ማለ ሞላለ ብሎ ሊሆን ይችላል። ስለዚህ አሁን የብሩ ጉዳይስ እንዴት ነው የሚመለሰው የሚለውን አብረን የምናይ ይሆናል። ያን ለግምትም ስለሚከብድ ማለት ነው ግን አሁን መድብል መድብል የፈራው ሞገስ መድብልን የፈራው ለምንድን ነው ምን አለች ማያችን ትና ማለት ነው ያ ሰው ይፈራል እንደ ያለች እሱ ይፈራል እንደ ያለች ማለት ነው እና ማህሌት እሱ እንደዚህ እንደዚህ መድብል ለምንድን መጣ ምናምን ንገሪ ብሏል እና መድብልን አላመነው ፈርቷል ስትላት ምዴ እንዴ እሱ ይፈራል እንዴ ያለች ኤፍራታ ማለት ነው እና አሁን የፈራው እሱ ተከታትሎ ሚስጥሩን እንዳያወጣበት ነው። ግን መድብል ደግሞ ጎበስ ከሆነ ማውጣቱ አይቀርም። አሁን እንደውም ሲሄድ እኮ በቃቻ እኔ ወንድ የሚንታላገኘ አልመለስም ብሏት ነው የሄደው፣ ቅድስትን ማለት ነው። ራሳቸውን ጠብቁ ምናምን ብሏቸው ነው የሄደው። እና መድብል ጠንካር ጠንካር ካለ፣ ሁለተኛ ደግሞ ሞገስ የሉላን መረጃ መናቅ የለበትም። እንዲ የሉላን መረጃ በጣም ትልቅ ነው። ምክንያቱም አብራው ስለኖረች ብዙ ሚስጥር ታውቃለች ማለት ብዙ ባይነግራትም አብረው ስለምትኖር ስልክ ስለ ሲያወራ ምናምን የምትሰማው መረጃ ስላላት ሞገስ ከሷ ነው በቀልቅ አርጎ መረጃ ለመድብል መናገር አለበት። ሁለተኛ ደግሞ ኤፍራተም ታወጣጣቻችን ማህሌትን በጣም አሪፍ ይሆናል ማለት ነው። ግን በጣም ነው የሚያስጠላው። አለበለ ብሩክ ነው በጣም ብሩክና ዳጣ የድራማው ድምቀት ነበሩ። ግዲህ እንደሚመጣ ተስፋ እናደርጋለን። ውዶቼ ቪዲዮ ላይክ፣ ሽር፣ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉ። ቪዲዮ ደግሞ ምንድ ነው አማርኛ ተረጉማ እንደምትሉ ልክ እንደ እናንተ በኮሜንት ሀሳብ አስተያየታችሁ እንደሚሰጡት እኛ በቪዲዮ ሀሳብ አስተያየታችንን እንስጥ ብለን ነው። ላይክ፣ ሽር፣ ሰብስክራይብ አድርጉ፣ አበረታቱን። ምንም አይቆጥርም ለመዳም ዋይፋይ እናንተም ላይክ ግነኛ ይጠቅመናል፣ እና ላይክ፣ ሸር፣ ሰብስክራይብ አትርሱ አድርጉ ውዶቼ እና እንግዲህ ወደፊት እንግዲህ ዝናም ተይዞ ሉላ ና ሞገስ እንደ ልባቸው ፏፈከሽ ብለው የሚኖሩበትን ቀን እንጠብቃለን። አሁንም ግን ትንሽ የተወሰነ ይሻላል፣ ምክንያቱም ኢትኤም መጠቀማቸውን ስለተው አሁን ላይ እያገኛቸው አይደለም። ዝናን በጣም እየፎከረ ነው። አሁን በቃ እሷን እራሱ በሚስትነት አልፈልጋትም ሁለቱንም ነው የሚገላቸው እያለ እየፎከረ ነው። እንደውም ማህሌትን በቃ አንቺ ውሰጅና ኃላፊነቱን በቃ ፈልጊ እንደ ይህን ልግል ነው እንዲሁ ምናም ስትለው፣ ችግር የለውም ለዚህ ለስራ ያመቻቻለሁኝ፣ ግን አንቺ የት እንዳሉ ፈልጊ እያላት ነው። እሷም እንግዲህ ለራሷ ለማድረግ እኔ ግን ምን አይነት ሴት መስዬ ነው የምታያት? ይሆንሽ ጥቅመኛ ይሆንሽ? በቃ ለቤት ስትይ ለጥቅም ስትይ የምትሞች ሴት ነው የምትመስልኝ አላላትም ወይ? እንዴት እንደሚያቋርዳት እኮ እና አንቺ እንደዚህ ነው የምትመስልኝ። እውነቱን ልንገርሽ በቃ አንቺ ጥቅመኛ ሴት በቃ ክፋት ያላት ለቤት ብለሽ ለገንዘብ ብለሽ ምንም ነገር የምታደርግ ሴት እንደዛ ነው። እንደዛ ምስልሽ ነው የምትታየኝ አላት ማለት ነው። እና ለፍቅር የሚሆን ቦታ በቅንጣት የለውም ማለት ነው። እና እሱም አሁን ሉላን ራሱ ጣፍታ ስለሰነበተች ያኔ እሷን መልሶ በትዳር መኖር ሳይሆን እሷንም ሞገስን ማጥፋት ነው የፈለገው። ይሄ ነገር ደግሞ አይሳካለትም። አጠፋለሁ ያለ ይጠፋል። ሞገስ እንግዲህ ሞገስ በጣም ነው የሚፈራው። ቢሆንም ግን አሁን ትልቅ መረጃ ተገኝቶበታል። በዚህ በመረጃው አንገቱን ተይዞ እስር ቤት እንደሚገባ ተስፋ እናደርጋለን። ሞገስም ደግሞ ገንዘቡን አስለቅቆ ሉላ ጋር ሉላዬ መኪና ይገዛልሻሉ ይላት ሞላ ትኩ ገና ብሩ ሳይሆን ብሬ ሲለቀቅልኝ ተባንክ በቃ መኪና ጊዜ ያልሻለሁኝ በቃ ፋፈክሽ ነው የምንለው፣ እያለ ያጽናናታል። እኔ ምንም አልፈልግም አንተ ጋር ብቻ መሆን ነው ፈልገው እያለች ነው እሷም። እንግዲህ ዝና ዝና ዝና ዝና የሚሰራው ስራ እያችሁ እንዴ? ምንድን ነው ዝም ብሎ ተነስቶ ሀብታም መሆን። ዝናዬ እንዴ ውጥሩ ጥርኛ ኮ ከአባት የወረስከው ገንዘብ ነው እያለ ነበረ። አንተስ ዝም ብለህ ውጥር ውጥሩ ጥር ነው የምታውቀው እና እናማሮች ፍቅሮቼ፣ ላይክ፣ ሸር፣ ሰብስክራይብ አድርጉ፣ አበረታቱን። ቀጣዩ እንግዲህ መድብልም የወንድሜን አፋሪ መለሳለሁ ብሎ አብረን እንጠብቃለን። እዚ አሮ ቪዲዮ ይመስላል። ባይ ባይ።